ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን፣ እንደምናርዳችኋል ለዕለቱ የተመራረጡ ወንጀል ነክና ፖሊሳዊ ዘገባዎቻችንን ይዘን ቀርበናል እንድትከታተሉን በአክብሮት እጋብዛለሁ። ከዘገባዎቹ ጋር አየብዝማ ሙየለኝ ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ፌዴራል ፖሊስ ዘመኑን የሚመጥን የፖሊስ አገልግሎት ለመስጠት በርካታ ተግባራትን እያከናወነ መሆኑን ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ገለጹ። ሐዋርያው ጳውሎስ ዝርዝሩን ይዟል። የኢትዮጵያ ፌዴራል ፖሊስ በሎጂስቲክስ፣ በሰው ኃይል፣ በቴክኖሎጂ ተደራጅቶ የማድረግ አቅሙ እንዲያድግ መንግስት ሁኔታዎችን ከማመቻቸት ባለፈ ቀጥተኛ ትብብርና ድጋፍ በማድረግ ለዘመኑ የሚመጥን የፖሊስ አገልግሎት መስጠት እንዲችል ማድረጉን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። በሰባት ዓመት የሪፎርም ጊዜ ውስጥ ከፍተኛ የመንግስት ድጋፍ በተለይም የክቡር ጠቅላይ ሚኒስትራችን የቅርብ ክትትልና አመራር ተችሎት ዛሬ የሰራዊቱ አጠቃላይ እንደ ፖሊስ የተቀየሩ ነገሮች በመንግስት ከፍተኛ ትኩረት፣ በሰራዊቱ ደግሞ በየደረጃው ያሉ አመራርና አባል በቁርጠኝነት ያንን የመንግስትን ዳይሬክሽን ተቀብሎ በመተግበር የተገኘ ውጤት እንደ ዘመኑ አይነትና መልኩ እየተለዋወጠ የመጣውን የወንጀል ድርጊት ለመከላከልና ለመቆጣጠር የተሻለ በማሰብና በማቀድ ሙሉ ዝግጁነት ያለው ተቋም መፍጠር አለብንም ብለዋል። በቀጣይ እንደ ፖሊስ ትላልቅ ስራዎችን ብንሰራ ያነሳሳን መሆኑና አሁን ላይ ዓለም አቀፍ የፖሊስ ተቋማት በተለይም የወንጀል ሁኔታ እየተወሳሰበና ድንበርን እየተሻገረ በባህሪው ወንጀል ድንበር ስለሌለው የትኛውም ሀገር ላይ ያለ ወንጀል በተግባር ወደ ሀገራችንም እየመጣ እኛም የተሻለ እንድናስብ የተሻለ የእስራኤል ዝግጅት እንድናደርግ የተሻለ ተቋም የማሰልጠን የማብቃት አቅም ያለው ተቋም እንዲኖረን የመስራትና ሌሎች ስራዎቻችንን የሚያግዙ ቴክኖሎጂዎችን የመጠቀም እድል እያሰፋ ልመጥቷል ዲጂታል ኢትዮጵያን እውን ለማድረግ መንግስት የተለያዩ ቴክኖሎጂዎችን እያበለጸገ የማህበረሰብ አገልግሎት ተቋማትን በዲጂታል አሰራር በአንድ ስፍራ በማቀናጀት የተቀላጠፈ አርኪ አገልግሎት ለመስጠት የሚያደርገውን እንቅስቃሴ ተከትሎ የኢትዮጵያ ፌዴራል ፖሊስም ሰው አልባ ፖሊስ ጣቢያ በቴክኖሎጂ አበልጽጎ ለማደራጀት እየሰራ ስለመሆኑ ኮሚሽነር ጄኔራሉ ተናግረዋል። የፖሊስ ሰርቪሳችንን በከፍተኛ ደረጃ ለማሳደፍ በተለይም በቅርቡ የሀገራችን መሪ ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ በመሶብ የሰርቪስ አገልግሎትን ለማሳደግ በጣም ያደገ የቴክኖሎጂ ህብረተሰቡ ጋር ተደራሽ የሚሆን ሰርቪስ በአዲስ አበባ ተጀምሯል። ያንንም ያማከለና እኛም እንደ ሀገር የመጀመሪያው የሆነ እንደ አፍሪካ የመጀመሪያው የሆነ እና በዓለም አራተኛ በአዲስ አበባ ላይ ተግባራዊ የሚደረግ የስማርት ፖሊስ ስቴሽን እሱን ከወራት በኋላ የምናስጀምርና የፖሊስን ሰርቪስ በአደገ ቴክኖሎጂ ያለምንም የሰው ንክኪ ፖሊስ ሰርቪስ ሊሰጥ የሚችልበትን እድል ተግባራዊ አድርገን በአዲስ አበባ ላይ የምናስጀምር ይሆናል። የፖሊስ ሙያ በእውቀት የሚጎለብት፣ በፈጠራ የሚያድግ፣ በስልጡን አሰራር የሚመራ በመሆኑ በኢትዮጵያ ፖሊስ ዩኒቨርሲቲ ፖሊስ ሁልጊዜ አንድ እርምጃ ቀዳሚ የሚሆንበት፣ የተለያዩ ግኝቶች የሚፈልቁበት የፖሊስ ኢኖቬሽን ማዕከል እንዲቋቋም እየተሰራ ስለመሆኑም ጠቁመዋል። የፖሊስ ስራ በባህሪው ከፍተኛ የሆነ ፈጠራ ይፈልጋል። 24 ሰባት መልፋትና ወንጀለኞችን መቅደም የሚያስችል አቅም መፍጠር ስለሚያስፈልግ በፖሊስ ዩኒቨርሲቲ ደግሞ የፖሊስ ኢኖቬሽን ማዕከልን ወይም ፖሊስ ኢኖቬሽን ሴንተር ፒይሲን በቅርቡ እዛ በኢንተርናሽናል ሊደርሽፕ ኢንስቲትዩት ውስጥ የአንድ ዲፓርትመንት ከፍተን በጣም ተመራማሪና ሀሳብ ያላቸው ወጣቶች እዛ ገብቶ የፖሊሱን የወንጀል መከላከልና ምርመራ ስራ ማሳለጥ የሚችል አይዲያ እንዲያቀርቡ የምንሰራ ይሆናል። በብዙ አቅጣጫ በዓለም የምትታወቅበትና ልዩነቷ ጎልቶ የሚታይበት መስህቦች ያሏትና በምጣኔ ሀብቷ መሻሻልና እድገት እያስመዘገበች ላለችው ሀገራችን ኢትዮጵያ ያደገና ዘመናዊ አሰራሮች ያሉት የፖሊስ አገልግሎት ለማቅረብና ለመስጠት በትጋት እየሰራን ነው ሲሉም ገልጸዋል። ሀገራችን ኢትዮጵያ ትልቅ አገር ነች። ኢኮኖሚያ እያደገ ያለ ጠንካራ መንግስት ያላት፣ ጠንካራና ታታሪ ህዝብ ያላት፣ እንደዚሁ ደግሞ በዚህ ሪፎርም በጣም ያደገ የተቀየረ የጸጥታና የደህንነት ተቋም ያላት ጠንካራ ብርቱ ሀገር ስለሆነች ለዚች ብርቱ ሀገር የሚመጥን ዘመናዊ የፖሊስ ሰርቪስን በቅርቡ እያስተዋወቅን በአዲስ አበባ እንደዚሁም በክልል ከተሞች እያስፋፋን የሀገራችን የፖሊስ ኃይልን ከተለመደው የትራዲሽናል የፖሊስ አገልግሎት ወደ አደገና ወደ ዘመነ ቴክኖሎጂ ነው ወደሚጠቀም የፖሊስ አገልግሎት እየተቀየረ ሄድ ከየትኛውም የዲስፕሊን ችግር ነፃ የሆነና በከፍተኛ ስነ ምግባርና ባህሪ የሚያገለግል የፖሊስ ኃይል እያዘጋጀን እያደራጀን እንሄዳለን። የ116ኛው የፖሊስ ቀን በዓል እንዲሳካ ከፍተኛ አስተዋጽኦ ላበረከቱ አመራሮችና አባላት እንዲሁም ለሌሎች ባለድርሻ አካላትና ልዩ ልዩ ተቋማትን ለማመስገን በተዘጋጀው ስነ ስርዓት ላይ ኮሚሽነር ጀኔራሉ ልባዊ ምስጋናቸውን ያቀረቡ ሲሆን ሽልማትና ሰርተፍኬትም ተበርክቶላቸዋል። መላው የሀገራችን የፖሊስ ሰራዊትና በየግዳጁ ያላችሁ የኢትዮጵያ ፌዴራል ፖሊስ አባላትና አመራሮች ሁላችሁንም ለዚህ በዓል አከባበር ፍጻሜ እንኳን አደረሰን እንኳን አደረሳችሁ። የኢትዮጵያ ፌዴራል ፖሊስ በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን ባደረገው የተቀናጀ የጸጥታ ስራ ከዚህ ቀደም ይታዩ የነበሩ የጸጥታ ስጋቶችን በመቅረፍ አሁን ላይ በዞኑ አንጻራዊ ሰላም መስፈኑ ተገለጸ። ለዝርዝሩ ማክቤል ጥማይ ከዚህ ቀደም በዞኑ የነበረው የሰላም እጦት ምክንያት በማድረግ ማህበረሰቡን ለከፍተኛ ቀውስ መዳረጉ የዕለት ተዕለት ስራዎችን ቀዝቀዘው የነበሩ ሲሆን በተጨማሪ በልማት አውታሮች ላይ ከፍተኛ ጉዳት በመከሰቱ ህብረተሰቡ ለማህበራዊና ኢኮኖሚያዊ ቀውስ ተዳርጎ ቆይቷል። ዛሬ ላይ የኢትዮጵያ ፌዴራል ፖሊስ የግዳጅ አፈጻጸም ብቃቱን በማሳደግ አካባቢውን የሰላም ቀጠና ማድረጉ ተነግሯል። ሰላም እንዲከበር በሁሉ ወለጋ ውስጥ ዞኖች ማለት ይቻላል ሰራዊቱ ተንቀሳቅሷል። ሲንቀሳቀስ ነው ቆየ። አሁንም በድጋሚ እዚህ በሆሮ ጉድሩ ወለጋ ዞን ሲመጣ ብዙ ከዚህ ወጥቶም አልቆየም። አሁንም ያንን ለማስቀጠል ነው። ከዚህ በፊትም አስተዋጽኦ አበርክተናል፣ ደክመናል። ኤቪን አሁንም ወደፊትም እንቀጥላለን። ሰላማችን እስኪረጋገጥ የሚሰጠን ተልዕኮ ቤትኛ መቅረጫ እንቀጥላለን። ጀግናው የኢትዮጵያ ፌዴራል ፖሊስ ባደረገው ጠንካራ የህግ ማስከበር ስራ በመስራቱ የአካባቢውን ሰላም ማስጠበቅ በመቻሉ ማህበረሰቡ ወደ ልማታዊ ስራዎች በመመለስ ለጸጥታ አካላት አስፈላጊውን መረጃ ተደራሽ በማድረግ ለሰላም መስፈን አጋርነቱን እያሳየ መሆኑ ተናግረዋል። ከዚህ በፊት ቀደም ሲያደርገው እንደነበረው አሁንም በዚህ በሆሮ ጉዱሩ ወለጋ ዞን የምንገኘው ይህን ሀገራችንን ደግሞ ትልቅ የሀገር ሀብት ነው ያለው። እዚህ ይህን የሀገር ሀብት እንዳይወድም እየጠበቅን ሌት ተቀን ደከመን ሰለችን ሳንል ሐሩር ገደሉን እያቋረጥን የጠላትን ኃይል የነበረውን ቦታ የተቆጣጠረውን ቦታ በማስለቀቅ እዚህ ቦታ ላይ እንገኛለን ማለት ነው። ፌዴራል ፖሊስ ልዩ ጸረ ሽብር ኮማንዶ መምሪያ አባላቶች ከአመራር እስከ ታች ያለው አባል ሁሉም በቁርጠኝነት የሚሰጠውን ሀገራዊ ተልዕኮውን በጀግንነት እየተወጣ ያለ ሰራዊት ነው ያለው ማለት ነው። ይህንን ሲያደርግ ኩራት ነው የሚሰማው በጀግንነት ነው የሚዋደቀው በጀግንነት ይፋለማል ሀገሩን ደግሞ እስከህይወት መስዋዕትነት ድረስ ከፍሎ ለማጽናት ቆርጦ የተነሳ ሰራዊት ነው ያለው እዚህ ማለት የአካባቢውን መልካም ምድር ፈጥኖ በመላመድ ወቅታማ የአየር ንብረቱን በመቋቋም ውሎና ዳሩን በየጋራና ሸንተረሩ በማድረግ ራስ በላይ የህዝብ ሰላምን በማስቀደም ለገባው ቃል ኪዳን ተገዥ በመሆን መስዋዕትነትን በመክፈል የአካባቢውን ሰላምና ደህንነት በጀግንነት እየተወጣ እንደሚገኝም ይነገራል ወለጋ በተለይ ቀበሌ ሁለት ቀበሌ ሶስት ቀበሌ አራት ቀበሌ ይዟል እየተባለ የነበረው ጠላት ከአካባቢ ነጻ እንዲሆን እያደረገ ኮማንዶ፣ ማንኛውም ቀበሌ ይሆን ወረዳ ይሆን መንግስት ባሰማራው ጥሪና ባሰማራው ታሊኮ ሁሉንም ሰላም ሀገሪቷን ሰላም አድርጎ ማህበረሰቡ ሊማት ላይ ይገኛል ማለት ነው። የተለያዩ ማታለያ መንገዶችን በመጠቀም ዜጎች ህይወታቸውን አደጋ ላይ ጥለው ከሀገር እንዲወጡ በማድረግ ህገወጥ የሰዎች ዝውውር ወንጀል ሲፈጽም የነበረው ግለሰብ በቁጥጥር ስር ውሎ የፍርድ ውሳኔ ማግኘቱ ተነገረ። ብርቱካን አስናቀ ተጨማሪ ዝርዝር አላት። የምስራቅ አፍሪካ ቀጠናዊ አሳሳቢ ችግር እየሆነ የመጣው ህገ ወጥ የሰዎች ዝውውር ወንጀል በርካታ ጉዳቶችን በሀገርና በህዝብ ላይ እያደረሰ ነው። ወንጀለኞቹ አባሪ ተባባሪ በማብዛት የተለያዩ አካላትን በገንዘብ በመደለል መረባቸውን አስፍተው ወጣቶችን በሀሰት ተስፋ በማጓጓት ከሀገር እንዲወጡ እንደሚያደርጓቸው ፖሊስ ይገልጻል። እንደ ገንዘብ መገኛ መንገድ እንደ ቢዝነስ ስለሚታይ እዚህ አካባቢ ውጭ ሀገር ሄዳችሁ ስራ ትሰራላችሁ፣ ገንዘብ ታገኛላችሁ በሚል ቅድመ ክፍያ ሳያስከፍሉ ምንም እዛ ሄዳችሁ ነው የምትከፍሉ በሚል ሴቶችን፣ ወንዶችን አንድሬጅ የሆኑትን በመመልመል ወደ ድንበር ካደረሱ በኋላ ገንዘብ ስምምነት ለምንደርሶ እያንዳንዱ መክፈል ያለበትን ብር መጠኑ ተነገራቸው። ከዛ በኋላ ድንበሩን ሊያልፉ ሲሉ ግን እንዳልፉ ተደረጉ። ስምና አድራሻን በመቀየር ሀሰተኛ ማንነትን በመፍጠር ሰዎችን በቀላሉ እንዲያምኗቸው ሃይማኖትና ማህበራዊ ሴቶቻችንን ሽፋን በማድረግ ወደ ውጭ ሀገር ሄዳችሁ ትማራላችሁ በማለት በርካቶችን ለበርካታ ስነ ልቦናዊና አካላዊ ጉዳቶች መዳረጋቸውን ምክትል ኢንስፔክተር ለሜሳ መኮንን ይገልጻሉ። ሀሰተኛ ሰነዶች ከዚህ ጋር ምያያዛል። ቀደም ብሎ የተዘጋጁበት ነው። ስም ካርድ ማውጣት አካውንት ከመክፈት ጋር ተያይዞ ረጅም መንገድ ቀደም ብሎ የተዘጋጁበት እንደሆነ ይሄ መረጋገጥ ችለናል ማለት ነው። እነዚህ ደላላዎች ከየቦታ ሰው አላቸው። ሰው አላቸው ብቻም ሳይሆን በፍላጎት ነው የሚፈታት ነው። ሲፈልጉ ውጭ አገር ሄዳችሁ ሰርታችሁ ትለወጣላችሁ፣ ጥሩ ክፍያ ይከፈላችኋል፣ በሚል ገንዘብ ታገኛላችሁ በሚል ይመለመላሉ ማለት ነው። የሚመለመሉት ደግሞ አንደር ኤጅ የሆኑት ናቸው። በአብዛኛው ለዚህ ጉዳይ ሰለባ የሚሆኑት ደግሞ ሴቶች ናቸው፣ ሴቶቻች ናቸው። ሴቶችና ህጻናት ላይ ትኩረት በማድረግ ከሀገር እናስወጣቸዋለን በማለት ከየስፍራው ካሰባሰቧቸው በኋላ ለአካላዊና ጾታዊ ጥቃቶች እንዲጋለጡ አድርገው በህግ እንዳይጠየቁ ደብዛቸው እንዲጠፋ ያደረጉም በርካቶች ናቸው ይላል ፖሊስ። ምግብ እጦት አለ፣ ልብስ አለ፣ እንደገና ደግሞ አስገድዶ መድፈር ሁሉ ተደፍሮ የሚመጡት ሁሉ አሉ። ይህንን ብዙ ጊዜ እንደመጡ እኛ ምን እናደርጋቸዋለን፣ ከሴቶችና ህጻናት አቅራቢያ በሚገኙ ባለድርሻ አካላት ጋር በመነጋገር ቅድሚያ እነሱን መልሶ የመቋቋም ነገር ነው የምንሰራው። ማለት የጽዳት እቃም ሕክምና ምኑንም። እንደገና ደግሞ እነዚህን ሰዎች ተጎጂዎቹን ከለቀቅሻቸው እንደ ሌላ ወንጀል፣ ሌላ ደላላ ስላላቸው ተጠርጣሪዎቹ ያስፈራራሉ ይሸኛሉ። ከዚህ ወደ መጣበት ወደ ተለያዩ እንዳይመሰክር ያደርጋሉ። ያን ሁሉ ነገር እንዳይፈጸም እዚሁ ሴፍ በሆነ ራሱን የቻለ ቦታ በማዘጋጀት ምግብ እንደገና የጽዳት እቃዎቹም እንዲቀርቡ በማድረግ ከመሰከሩ በኋላ ከአይኦኤም ጋ በመነጋገር ወደ መጡበት ሀገር የማድረስ የመሸኘት ሁኔታ ነው የምናደርገው። ግን ሙሉ በሙሉ የሚከተላቸው የተለያዩ ቁሳዊ ሰብአዊ ነገሮች ይደርስባቸዋል ማለት ነው። ለድንበር አቅራቢያ ስፍራ ላይ በምትገኘው ድሬዳዋ ከተማ መሽጎ በርካታ ወጣቶችን ከሀገር እያሸሸ የነበረው ግለሰብ ፖሊስ በህብረተሰቡ ጥቆማና በአጋዥ የጸጥታ አካላት ቅንጅታዊ ትብብር በቁጥጥር ስር ማዋሉን አስታውቋል። ተጠርጣሪው ሸምሱ ሙዬ ከድር ይባላል። ከዚህ ከምስራቅ ሐረርጌ ከተለያዩ ወረዳና ቀበሌዎች ዘጠኝ የሚሆኑ ግለሰቦችን በመመልመል በህገወጥ መንገድ ከዚህ ሀገር ለማውጣት ወደ ደወል የሚባል ሶማሌ ሲቲ ዞን ደወል የሚባል ድንበር አለ፣ መሻገሪያ የጅቡቲ እና የኢትዮጵያ ድንበር። እዛ ሲደርሱ በጸጥታ ኃይል ማለትም በክልልና በፌዴራል ፖሊሶች ተይዞ በህገወጥ መንገድ እየሄዱ እንደሆኑ ቃለ መጠይቅ አድርጎ ወደኛ መጡ። አቃቢ ህግ ያቀረበውን ክስ ፍርድ ቤቱ ግራ ቀኙን አስተውሎ መዝገቡን አገላብጦ ሌሎችን ያስተምራል፣ ወንጀለኛውንም ይቀጣል፣ ለተጎጂዎችም ፍትህ ይበይናል ያለውን ውሳኔ ይወስናል። ምርመራ መዝገቡ ለአቃቢ ህግ ከተላለፈ በኋላ አቃቢ ህጉም ምርመራ መዝገቡን ሲመለከት፣ ሲመረምር ቆይቶ ከጊዜ በኋላ በፌዴራል መጀመሪያ ደረጃ ፍርድ ቤት ድሬዳዋ ምድብ ችሎት ቀርቦ 15 ዓመት ጽኑ ስርዓትና 50 ሺህ ብር መቀጫውን የተላለፈበት ህገ ወጥ የሰዎች ዝውውርን ከመሰረቱ ለመክታት ታዳጊዎች በሚገኙበት በትምህርት ቤት አካባቢ መሰራቱ ይበልጥ ውጤት ያስገኛል ተብሏል። አሁን እነዚህ መልማዎች ከትምህርት ቤትም ሰው አላቸው። ከትምህርት ቤትም ከትምህርትና ትምህርት ውጭ የተገኘ ሰው ወደ ውጭም እንደዚህ አይነት ኢንፎርሜሽኖች ሲደርሳቸው ግንዛቤዎች በቅርበት በዋነኝነት በዩኒቨርሲቲም የሚሆን በ ሁለተኛ ደረጃ አንደኛ ደረጃ ትምህርት ቤትም ላይም ቢሆን ግንዛቤ መስጠት ቢቻል ማንኛውም ሰው ለዚህ ጉዳይ አይዳረግም። የኢትዮጵያ ፌዴራል ፖሊስ በተሰማራባቸው አካባቢዎች ሁሉ ከሌሎች የጸጥታ አካላት ጋር በመቀናጀት ኃላፊነቱን እየተወጣ እንደሚገኝ ተገለጸ። ሰብለማረው የኢትዮጵያ ፌዴራል ፖሊስ ወንጀልን በመከላከል የሀገርን ሰላምና ደህንነት በማስከበር ዜጎች በሰላም ወጥተው እንዲገቡ የማድረግ ሙያዊ ኃላፊነቱን በቁርጠኝነት እየተወጣ ሲሆን፣ በሻሸመኔ ከተማ የተቋማት ደህንነትን ከመጠበቅ ባሻገር የዜጎችን ሰላም ቀጣይነት ባለው መልኩ አስተማማኝ የማድረግ ስራዎችን በላቀ ስኬት እያከናወነ መሆኑ ተገልጿል። ፌዴራል ፖሊስ እኛ እንዳፈጥነው እየተመደብነው ሻሽማ ዲፖ ማዲያ ነው። ዲፖ ማዲያ ላይ ሁለት ፖስቶች አሉ የምንጠብቆ እነኚህ ፖስቶች ላይ በቀንም በማታም ሰው እየመደም ተጨማሪ ደግሞ ተንቀሳቃሾች አሉ። በአጠቃላይ ዲፖ ላይ ምንም ደህንነት እንዳይደርስ የተለያዩ ምሽጎችን በማዘጋጀት በንቃት በመጠበቅ ላይ ነው የሚገኘው። ሰራዊቱ ከሌሎች የጸጥታ አካላት ጋር በመቀናጀት ወንጀልን የመከላከል ሙያዊ ተግባሩን በጀግንነት እየተወጣ የሚገኘው ሰራዊቱ በሁሉም የሀገራችን ክፍሎች ተሰማርቶ የህግ የበላይነትን እያረጋገጠ እንደሚገኝም ተጠቅሷል። ከኦሮሚያ ፖሊስ ጋር ስራ ሰርቴኗል። ከዛ ጎን ለጎን ደግሞ ወደ ሻላ የሚባል ቦታ አደንዛዥ ዕፅ የሚመረትበት ቦታ ነው በብዛኛው ወደ ሶስት ዙር በመሄድ ዛ አካባቢ አንድ ጊዜ 150 ኩንታል እየተቃጠለበት ሁኔታዎች አሉ ሁለተኛ ዙር ደግሞ 15 ኩንታል 38 ደግሞ ጥት ለፖሊስ ለኦሮሚያ ፖሊስ እያተረከምንበት ሁኔታዎች አሉ የተለያዩ ከጥምር ጦሮች ጋር አሉ ማለት ነው ረሽምቅ ምናምን የሚባሉ አሉ እነሱ ጋር የተለያዩ ስራዎችን እንሰራለን። ሰራዊቱ ህግን ከማስከበር ጎን ለጎን የልማት እንቅስቃሴዎችን በማድረግ ማህበራዊ ችግሮችን በቀላሉ ለመቅረፍ የሚያስችሉ አበረታች ስራዎችን እያከናወነ ይገኛልም ተብሏል። ሰራዊቱ ከጥበቃ ጎን ለጎን ብዙ ስራ ሰርቷል። አሁን የጋሮ ጎመን በአጠቃላይ በግሚት ዘንድሮ የተጠቀምነው የተጠቀም ነው ወደ ሀያ ሺ ስምንት መቶ ብር የሚገመት ጎመን ለደጎማ ተደርጓል። እኛ በጉልባታ በተጨማሪ ጤፎችም እንደሚታዩ ነው በጀርባ መታጠፊም በእኛ በሰራዊት ነው እየተሰራው እና ማባረብ ኑሮ ከመደጎ መንጻር ከጥበቃ ጎን ለጎን ጠዋት ቀን ደከም እንደ ተሰረችን ሰራዊቱ ጥሩ ስራ እየሰራ ነው አለ። የተለያዩ ወንጀሎችን ሲፈጽሙ የነበሩ ግለሰቦችና ቡድኖች በቁጥጥር ስር በመዋል የቅጣት ውሳኔ እንዲያገኙ ማድረጉን በምዕራብ ሸዋ ዞን የአምቦ ከተማ ፖሊስ ገለጸ። መስከረም ጉታ ተጨማሪ ዝርዝር አላት። በምዕራብ ሸዋ ዞን አምቦ ከተማና አካባቢዋ ማህበረሰቡ በሰላም ወጥቶ ጉዳዩን ከውኖ በሰላም እንዳይመለስ በግለሰብም ሆነ በቡድን ተደራጅተው የተለያዩ ወንጀሎች መፈጸማቸውን የአምቦ ከተማ ፖሊስ መምሪያ አዛዥ ኮማንደር ብርሃኑ ቀዌሳ ተናግረዋል። አስገድዶ የመድፈር ወንጀል ተፈጽመዋል። እሱም በሰባት ሰባት ዓመት ቅጣት የተቀጡ አካላቶች አሉ። እንደዚሁም ሁለት የግድያ ወንጀሎች በተከታታይ ተፈጽሞ በ16 ዓመት ጽኑ እስራት እና በ15 ዓመት ጽኑ እስራት እንዲቀጡ ተደርጓል። ሁለት ተደጋጋሚ ከባድ ስርቆት ወንጀል ሲሰሩ እና ተጠርጥሮ የተያዙ ሰዎች ምርመራ ተደርገባቸው በ11 ዓመት የጽኑ እስራት እንዲቀጡ ተደርጓል። የተለያዩ ሀሰተኛ የብር ኖቶችን በማተም የተረጋጋ የኢኮኖሚ ፍሰት እንዳይኖር በማድረግና ህዝብ በመንግስት ላይ አመኔታ እንዲያጣ ብሎም ለወንጀል መበራከት መንስኤ የነበሩ የወንጀል ተጠርጣሪዎችንም ፖሊስ በቁጥጥር ስር አውሎ በሰውና በሰነድ ማስረጃ አስደግፎ ተጠያቂ እንዲሆኑ ማድረጉን ተነግሯል። የውሸት ብር ወይም ኖቶች ዝውውር በፖሊስ ክትትል ከተያዘ በኋላ ምርመራ ተደርጎበት እነሱም በአራት ዓመት ጽኑ እስራት እንዲቀጡ ለሰዎች ላይ ተፈጽሟል። ማህበረሰቡን በማወክ የተረጋጋ የገበያ ስርዓት እንዳይከናወን በማድረግ በህገወጥ ንግድ ላይ በመሰማራት ብሎም ለጸጥታ ችግርና ለሰው ህይወት መጥፋት መንስኤ የሆኑ ህገወጥ የጦር መሳሪያ አዘዋዋሪዎችም መበራከታቸውን አንስተው በዚህ ተግባር ላይ ተሰማርተው የነበሩ ግለሰቦችና ቡድኖችን ፖሊስ በቁጥጥር ስር እንዳዋላቸው ተገልጿል። ህገ ወጥ የንግድ ዝውውሮች እንደ ቡና አይነት የውሸት ብርኖቶች የተለያዩ የጦር መሳሪያ ዝውውር ሲደረግ ተይዞ በህግ ቀለይ ህግ ቀርቦ ውሳኔ አግኝቷል። እንዲሁም የሙስና ወንጀል፣ ሽብርተኝነት ወንጀልም እንዲሁም በተመሳሳይ ለፍርድ ሂደት ቀርቦ ውሳኔ ያገኙበት ሁኔታዎች አሉ። ወንጀልን በመከላከልና በመቆጣጠር ረገድ የህዝብ ተሳትፎ የማይተካ ሚና እንዳለው ገልጸው በቀጣይም ወንጀሎችን አስቀድሞ ለመከላከልና አጥፊን ለህግ ለማቅረብ ይረዳ ዘንድ ማህበረሰቡ ከጸጥታ አካላት ጎን በመሆን አካባቢውን በንቃት መጠበቅ እንዳለበትም ፖሊስ ጥሪ አስተላልፏል። ህብረተሰቡ ወንጀል በተፈጸመ ሰዓት ደቂቃዎች ሳይቆዩ ለፖሊስ ኢንፎርሜሽን የሚሰጥበትና ፖሊስም ሳይደርስ ያመልጣል ብሎ ካሰበ ለራሱ ይዞ ለፀጥታ አካል እያስረከበ ነው የሚገኘው። በብዛት በህብረተሰቡ የተያዙ እና ለህብረተሰቡ ፖሊስ ቶሎ ደርሶ ከህብረተሰቡ ኢንፎርሜሽን ወስዶ ወደው ወንጀል የሰራውንም ወንጀል የተፈጸመበትን ወንጀል ስሰራ ያየውንም አይቶ ስፔሻ ቲዲ ስራ ጥሩ ስራ እየሰራንበት አጋጣሚ የተፈጠረው በህብረተሰቡ ብርታት ነው። በህብረተሰቡ ህብረተሰቡ በዚህ ዙሪያ ጥሩ ግንዛቤ ነው አለው። በጣም ብረርቶናል ከእኛ ጋርም እየሰሩ ነው የሚገኙት። የኢትዮጵያ ፌዴራል ፖሊስ ጾታ ተኮር የሆኑ ወንጀሎችን መመርመር በሚያስችሉ ጉዳዮች ላይ ለክልልና ለፌዴራል ፖሊስ አባላት ከተባባሪ አካላት ጋር ስልጠና መስጠቱ ተገለጸ። የኢትዮጵያ ፌዴራል ፖሊስ በዜጎች ላይ የሚፈጸሙ ጾታዊ ጥቃቶችን ለመከላከል ዘርፈ ብዙ ስራዎችን እያከናወነ ሲሆን በተለይም በሴቶች ላይ የሚደርሱ ጾታዊ ጥቃቶችን፣ የጥቃቱ ሰለባዎችን ከፍ ሲልም ሀገርን የሚጎዳ በመሆኑ የተቋሙ የሴቶችና ህጻናት ጉዳይ መምሪያ ችግሩን ለመከላከል የተለያዩ ስራዎችን ሲያከናውን ቆይቷል። የኢትዮጵያ ፌዴራል ፖሊስ ጾታ ተኮር የሆኑ ወንጀሎችን መመርመር በሚያስችሉ ጉዳዮች ላይ ሰሞኑን ከኦሮሚያ፣ ከአማራ፣ ከአፋር፣ ከትግራይ፣ ከጋምቤላ እንዲሁም ከአዲስ አበባ ለተውጣጡ አባላት ስልጠና ተሰጥቷል። በስልጠና ወቅት ፆታዊ ጥቃት በሁሉም ማህበረሰብ ላይ የሚፈጸም ጥቃት መሆኑን በመጠቆም ጥቃቱ ከተፈጸመ በኋላ በተጎጆዎቹ አካላዊና አእምሯዊ ጤንነት ላይ የሚያጋጥሙ ጉዳቶች ከፍተኛ መሆናቸው ተጠቁሟል። በኢትዮጵያ የወንጀለኛ መቅጫ ሕግ ጥቃት ተብለው ከተጠቀሱት ውስጥ አንዱ ፆታዊ ጥቃት ሲሆን ጥቃቱ በተጎጆዎቹ ላይ የሚያደርሰው የአካ ይባል የስነ ልቦና የኢኮኖሚና የማህበራዊ አኗኗር ተጽዕኖ ከተጎጂዎቹ አልፎ ቤተሰብን ብሎም ሀገርን የሚጎዳ መሆኑ ተጠቁሟል። ህብረተሰቡ ፆታዊ ጥቃትን አጥብቆ መከላከልና ማውገዝ እንዳለበት እንዲሁም ችግሩን ለመቅረፍ ከሚመለከተው ባለድርሻ አካላት ጋር ተባብሮ መስራት እንዳለበት ተጠቁሟል። የተከበራችሁ ተመልካቾቻችን፣ ስለተከታተላችሁን ከልብ በማመስገን ለዛሬ የነበሩን ወንጀል ነክና ፖሊሳዊ ዘገባዎቻችን የእስካሁኖቹን ይመስሉ ነበረ። ቀሪ የፖሊስን ህብረተሰብ መሰናዶቻችን ይቀጥላሉ። በያላችሁበት ጥሩ ጊዜ ሰላምና ደህንነት ለሁለንተናዊ ተጠቃሚነት